ከሩቅ ይሰማኛል የቤተ ክርስቲያን ደውል ነፍስን የሚያማል ልብን የሚያባብል እንደ አዲስ የሆነ እንደ አዋጅ የሆነ ከቀን ሁሉ ጠዋት እሁድ የገነነ ከለት ሁሉ ግዕዝ እሁድ የገነነ ማለዳ ሰንጥቆ የሚያስገመግም ሰመምን መሳይ ድምፅ ከሩቅ የሚሰማ ቀላቅሎ የያዘ የካህናት ወረብ የካህናት ዜማ ነፋስ የሚያመጣው አልፎ አልፎ ሽው የሚል ተነስ ቀድስ የሚል አዳም የትነህ የሚል አፍላ ጠዋት ሆኖ ሰማይ ከመሬት ጋር ይላቀቅ ሲደማ ሳሮች እንዳጤዙ ምንጩ ሳይነከር ቀኑ እንዳዲስ እንዳለ በማለዳ ወፎች ድምፅ በልጦ በነፋስ ከሚጋጩ የዛፎች ድምፅ በልጦ ከሩቅ የሚመጣው የደውል ቤት ጩኸት የካህናት ዜማ አየሩን ሰንጥቆ ንጋት ላይ ሲሰማ ተንስኡ ሲልገና ልቤን አሸፈተው የቆየ ስሜቴን ማህሌት ያደረ የቄስ አፍ ሸተተው። ደሞ ያ ምስላቸው የቄሶቹ አቋቋም አደራደራቸው የተክለ ዝማሜ ሸምበቆ ስልታቸው በዓይነ ሊናዬ ድቅን እያለብኝ ቅዝዝ ያደርገኛል አዳም የትን ይለኛል። እንዲህ ሲነጋጋ እሁድ ሊሆን ቀኑ ሰማይ ወገግ ሲል ከደብሩ ምሰሶዎች የውስጠኛው ክፍል ከታቦት ማደሪያው ያጎበር ክፍልፋይ ከጣሪያው ስዕል ስር ልቆ ለመሰማት በሚጥር ትናጋ የዜማ ውድድር ባንገታቸው ዙሪያ አግድም ባሰመረው የቄሶቹ ደም ስር ሽቅብ ተገፍቶ የሚወጣው ዜማ ጮሆ ኑሮ ኑሮ ልቆ ኑሮ ኑሮ ድንገት ጸጥ እያለ በሚቆየው ፋታ የጣነ መሮኮ ወዲያ ወዲ እንግልት ልዩ ቅጭልጭልታ በመሃል ብቅ ሲል የሚሰጠው ሰላም የሚፈጥረው ደስታ በጆሮቼ ነፍሶ አሁን እስኪመስል ድንግጥ ያደርገኛል፣ አዳም የት ነህ ይለኛል። ወዲያው ደግሞ ድንገት በጣም በነካካው የካህናት መዳፍ ተገልጦ ከተኛው የብራና መጽሐፍ በቀይና ጥቁር የፊደላት ቆሎ በዓይን እየዘገኑ ላንቃ ላይ ወርውሮ በሰማያት እምባ ከአርያም አፈር ተጭኖ ደመና በዜማ መሳፈር መሄድ መሄድ መሄድ መሄድ ያሰኘኛል መዝለቅ ከአድማሱ ስር ከጸባኦት አምባ ከአርያም ቅጥር ብቻ እንደ ጥንቱ ሁሉ ለመሆን ያምረኛል። ያን የቅድስና የሳይፈርስ ለብዙ ዘመናት በድንግልና እንደጸናው ሁሉ ሰርክ ሳደቀድቅ ከደብር ሳልጠፋ ከቅዳሴ መላሽ ከጸበል ዳር ቆሜ ድውያል አሰልፍ ስደከም ስለፋ ነፍሴ ለዓለም ልም ስጋዬን ሳረትም እንደኖርኩት ሁሉ እንዲያን ሁሉ ለመሆን ያምረኛል። ደግሞ በአፍላነቴ በልጅነት ጊዜ ማለዳ ነቅቼ በሳር ውስጥ መሃል ባለ ቀጭን መንገድ በልጅ እግሬ ሩጬ ከደበሩ ጉብታ ከደወል ቤቴ እጄ በላብ የጠቆረ ገመድ ስወዘውዝ እጄ አልደርስ እያለኝ በግርጣት የቆሜ የቤቱን ወጋግራ ጉት ፈልጌ ሲይዝ ያ በልጅነት የሆንኩት ኩታኳሪ ሁሉ ድቅን ይልብኛል፣ አዳም የት ነው ይለኛል። ዳሩ ግን ምን ሊፈይድ የከሰመ ዕጣ፣ ጊዜ አልፎበት ጥዑምነቱን ያጣ አውራጅ ያጣ ቋንጣ። መቼ የሚች ሕይወት መስቀሏ ብዙ ነው፣ ታግላ ላትረታ ጸሯን ላታስገብረው፣ ካለም ጋር ግብ ግብ ትወዳለች ተመንትፋ ልትሄድ ለኑሮም ሳትመች። ዛሬም እኔ ቅድስና የፈርሶ እንግድና የተደሶ እንጣሜን ከፈታው ስንት ዘመን አለኝ። እንደው ብቻ ድንገት የጠዋቱ ደውል ማለዳ ቀስቅሶ አዳም የት ነህ አለኝ። እናም አውቆ የተኛን ሰው አይነቃም እንዲሉ የዛሬውን ደውል አልሰማሁም አሉ። የእኔ ትዝታዎች የድሮ ቀኖቼ እንግዲህ ዝም በሉ። ልቤ እንዳደላችሁ ለስጌ እንዳይሆን ዓለም ቁብ እንዳላት ልትመለስበት ለነፍሴም ቀን አላት ያ እስኪሆንላት ይሄ እንዳይበስባት የድሮ ቀሎቼ እየነካካችሁ አትኑብኝ ጠላት፣ ልሸፋፍንና አውቆ እንደተኛበት የዛሬውን ደውል አልሰማሁም ልበል። የደብር ድገቴ የቄስ ሁኔታዬ ትዝታይም ዝምበል ግን ከሩቅ ይሰማኛል የቤተ ክርስቲያን ደውል ነፋስ የሚያመጣው አልፎ አልፎ ሽው የሚል ተነስ ቀደስ የሚል አዳም የት ነህ የሚል